በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መስከረም 15 የሚነበብ ስንክሳር፣ ፍልሰቱ ለቅዱስ እስጢፋኖስ መስከረም 15። በዚች ቀን የዲያቆናት አለቃ የሰማዕታት መጀመሪያ ለሆነ ለቅዱስ እስጢፋኖስ የስጋው ፍልሰት ሆነ። ይህም እንዲህ ነው። ካረፈበት ጊዜ ብዙ ዓመቶች ካለፈ በኋላ 300 ዓመት ያህል፣ ከዚያም የሚበዛ ጻድቁ ቆስጠንጢኖስ ሲነግስ የቀናች ሃይማኖትም ተገልጣ የሕያው እግዚአብሔር አምልኮት በሁሉ ሲዘረጋ ያን ጊዜ የቅዱስ ስጢፋኖስ ስጋ ባለበት አቅራቢያ የገማልያል ቦታ በምትባል በኢየሩሳሌም በአንዲት ቦታ አንድ ሰው ይኖር ነበር። የዚያም ሰው ስም ሉኪያኖስ ነው፣ ተጋዳይ የሆነ ቅዱስ ስጢፋኖስም ብዙ ጊዜ በሕልም ተገለጠለት እንዲህም ብሎ አስረዳው፣ እኔ ስጢፋኖስ ነኝ፣ ስጋዬ በዚያ ቦታ ተቀብሮ አለ። ያም ሉኪያኖስ የሚባል ሰው የኢየሩሳሌም ኤጲስቆጶስ ወደ ሆነው መጥቶ በራእይ ያየውን ይህንን ነገር ነገረው። ኤጲስቆጶስም ሰምቶ እጅግ ደስ አለው። ያን ጊዜም ሁለት ኤጲስቆጶሳትና ካህናትን፣ የቤተ ክርስቲያን ሰዎች ሁሉ ከእርሱ ጋር ይዞ ተነሳ። የቅዱስ እስጢፋኖስ ስጋ በውስጥ ወዳለበት ወደዚያች ቦታ ደርሰው ሊቆፍሩ ጀመሩ። ታላቅ ንውፅ ውስታም ሆኖ የቅዱስ እስጢፋኖስ ስጋ በውስጡ ያለበት ሳጥን ተገለጠ። ከእርሱም እጅግ በጎ የሆነ የሽቱ መዓዛ ሸተተ። በሰማያት ለእግዚአብሔር ምስጋና ሆነ፣ በምድርም ሰላም ለሰውም ነጻነቱ ይሰጠው ዘንድ በጎ ፈቃድ እያሉ ሲያመሰግኑ የመላእክት ቃሎችን ሰሙ። እንዲህም መላልሰው ሦስት ጊዜ አመሰገኑ። ኤጲስቆጶሳቱና ካህናቱም የቅዱስ ስጢፋኖስን ስጋ በዚያ ሳጥን ፊት ለጌታ ሰገዱ። ከዚህም በኋላ ወደ ጽርሃ ጽዮን እስኪያደርሱት ብዙ መብራቶችን አብርተው በመያዝ በማህሌት ምስጋና እየዘመሩ ተሸከሙት። ከዚህም በኋላ እንዲሆነ በኢየሩሳሌም ነዋሪ የሆነ የቆስጠንጠንያ ተወላጅ ስሙ እለስክንድሮስ የሚባል ሰው ነበር። ለቅዱስ እስጢፋኖስም ውብ የሆነች ቤተ ክርስቲያን ሰርቶለት ስጋውን አፍልሰው ወደ እሷ ወስደው አኖሩት። ከአምስት ዓመት በኋላም እለስክንድሮስ አረፈ። ሚስቱም በቅዱስ እስጢፋኖስ አስከሬን ጎን ቀበረችው። ከሌሎች አምስት ዓመቶችም በኋላ የለስክንድሮስ ሚስት የባሏን አስከሬን ወደ ቆስጠንጠንያ አገር ይዛ ልትሄድ አሰበች። ባሏንም ወደ ቀበረችው እርሱ ባሏ ወደ ሰራት ቤተክርስቲያን ሄደች። የባሏ ስጋ ሳጥን ግን የቅዱስ እስጢፋኖስን ስጋ በያዘ ሳጥን አምሳል ነበር። እግዚአብሔርም ፈቃድ የቅዱስ እስጢፋኖስን ሳጥን ወስዳ እስከ አስቃላት ከተማ ተሸከመችው። ከዚያም ወደ ቆስጠንጠንያ ልትጓዝ በመርከብ ተሳፈረች። በመርከብም ስትጓዝ ከሳጥኑ ጣዕም ያለው ምስጋናን የምትሰማ ሆነች። እጅግም አድንቃ ያን ሳጥን ልታየው ተነሳች። በውስጡ የቅዱስ እስጢፋኖስ ሥጋ ያለበት ሳጥን እንደሆነም ተረዳች። ይህም የሆነው ክብር ይግባውና በእግዚአብሔር ፈቃድ እንደሆነ አወቀች። ወደ ኢየሩሳሌም ትመለስ ዘንድ አልተቻላትም። ይህንንም ታላቅ ጸጋ ስለሰጣት ሰጣት ሎል እግዚአብሔርን አመሰገነችው። ወደ ቆስጠንጠኔ አገር በደረሰች ጊዜ ያች ሴት ወደ ንጉስ ሂዳ የቅዱስ ስጢፋኖስ ዜና ከእርሱ የሆኑትን ተአምራት ወደ ቆስጠንጠኔ አገር ወደብም እንደደረሰ ነገረችው። ሰምቶም እጅግ ደስ አለው። ንጉስም ከሊቀ ጳጳሳቱና ከካህናቱ ከብዙ ሕዝቦችም ጋር ወጣ። ከወደቡም በክብር አንስተው ወደ መንግስት አዳራሽ እስካስገቡት ድረስ በፍጹም ደስታ እየዘመሩና እያመሰገኑ ተሸክመው ተጓዙ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእርሱ ተአምራትን ገለጠ። በሰረገላ ስጋውን ጭነው በሁለት በቅሎች በሚስቡት ጊዜ ቆስጠንጢኖስ ከሚሉት ቦታም ሲደርሱ የቅዱስ እስጢፋኖስ ስጋ በዚያ እንዲያኖሩት ስለፈቀደ የሚሳቡት በቅሎች ቆሙ። አልተንቀሳቀሱም። በቅሎቹንም ይመቷቸው ጀመሩ። የቅዱስ እስጢፋኖስን ስጋ በዚያ ሊያኖሩ ይገባል የሚል ቃል ከአንዱ በቅሎ ሰሙ። ይህንንም ያዩና የሰሙ ሁሉም አደነቁ፣ እግዚአብሔርንም አመሰገኑት። የበለዓምን አህያ ያናገራት እርሱ እነዚህ የቅዱስ እስጢፋኖስን ስጋ የተሸከሙትን በቅሎች ያናገራቸው እርሱ እንደሆነ አወቁ። ንጉሥም በዚያም መልካም የሆነች ቤተ ክርስቲያን ሰርተው ይህንን የከበረና ንጹሕ የሆነ እንቁይ ባህሪ በውስጧ እንዲያኖሩ አዘዘ። ይኸውም ለተመሰገነና ለተባረከ ሐዋርያ የዲያቆናት አለቃና የሰማዕታት መጀመሪያ ለሆነ ቅዱስ እስጢፋኖስ ስጋው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ እስጢፋኖስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የአባ ጴጥሮስ መታሰቢያ። በዚችም ቀን ደግሞ ጠራው ከሚባል አገር ለከበረ ጻድቅ አባት አባ ጴጥሮስ የእረፍቱ መታሰቢያ ሆነ። ይህም ቅዱስ ከእናቱ ማሕፀን ጀምሮ ለእግዚአብሔር የተሰጠ የስለት ልጅ ነው። በአደገም ጊዜ ለታላቅ ተጋድሎ ከልቡ በቆራጥነት ተነሳ በቀንና በሌሊትም በጾም ተወስኖ ሁል ጊዜ እግዚአብሔርን የሚያገለግል ሆነ ሰው የሚመገበውንም ምንም አይመገብም በዱር ያገኘውን ጥቂት ሳርን ይመገባል እንጂ ደገኛው ምግቡ ግን ክብር ይግባውና የጌታችን ኢየሱስ ክርስቶስ ስም ማመስገን ነው በዚህም ምግባቸው የእግዚአብሔር ምስጋና የሆነ መላእክትን መሰላቸው አሎን የሚባል የወንዝ ውሃ ላይም ይመላለስ ዘንድ ተገባው። እግሮቹ አይርሱም። ስጋ እንደሌለው መንፈስ እስከሚሆን በህይወቱ ዘመን ሁሉ ከችግር ብዛትና ከሚለብሰው የብረት ልብስ ክብደት የተነሳ ስጋው እጅግ ደርቆ የረቀቀም ሆኖ እግዚአብሔርን ካገለገለ በኋላ ወደ እርሱ ሄደ። እግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። ውድ የዲቃናት ሚዲያ ቤተሰቦቻችን መስከረም አስራ አምስት የሚነበብ ስንክሳር ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው መቼመች ለዘላለሙ አሜን።